ገና በለጋ እድሜያቸው በባህላዊ ዘዴ ንብ ማነብ የጀመሩት ቄስ ጨመታ ኤራጌ አሁን ላይ ዘመናዊ የንብ ቀፎ በመጠቀም የማር ምርትን በእጅጉ አሳድገዋል። ምርታቸውን ከሀገር ውስጥ አልፎ ወደ ውጭ ሀገራትም መላክ መጀመራቸውን ያወሱት ቄስ ጨመታ በቀጣይም ስራውን ማስፋፋት ውጥን አላቸው። ቄስ ጨመታ ንብ ማነብ ከጀመሩበት ጊዜ አንስቶ እስከ ዛሬው የመጡበትን መንገድ ለመቃኘት ባልደረባችን ሂሩት የምሩ ወደ ትውልድ ቀያቸው ዳሞት ሶሬ ወረዳ አንጩቾ ጫውከሬ አቅንታ የሚከተለውን አሰናድታለች። ቄስ ጨመታ ኡራጌ እድገታቸው በዳሞት ሶሪ ወረዳ ሃንጩቹ ጮከሬ ቀበሌ ሲሆን ንብ የማነብ ስራ ከልጅነታቸው ጀምሮ አብሮ የዘለቀ መተዳደሪያቸው ነው። ከዚህ በፊት በባህላዊ መንገድ ሲያንቡን እንደቆዩ የሚናገሩት ቄስ ጨመታ ኡራጌ፣ በመንግስት በኩል ዘመናዊ ቀፎ ከማግኘቴ በፊት የተለያዩ የእንጨት ዝርያዎችን ወደ ጣውላ ባለሙያዎች ጋር በመውሰድ የንብ ቀፎ አሰርተው ጥሩ ምርት በማምረት እንደሚጠቀሙ ይናገራሉ። ዘመናዊያ ዱማ ዱማ ጨፈቃ ጌወገደስ በመጀመሪያ በባህላዊ መንገድ ተጠቅሜያለሁ። በቀጣይ በዘመናዊ መንገድ በመጠቀም የተለያዩ ስራዎችን ለመስራት ጠቅሞኛል። ዘንድሮም እየሰራሁ ነው። የተለያዩ እንጨቶችን ወደ ማሽን ቤት ወስጄ ቀፎ አሰርቼ የንብ ምርት ለማምረት አምጥቻለሁ። እስ ጨፈቃ በዚ አሰ በዚጥቅጣይ ሴሽን ተጎዋ ተጓዋ ኢሪዮግሸታዮ ደረ ወጭ ማር ከምግብነት ባለፈ ለጤና ብዙ ጠቀሜታ እንዳለው ማህበረሰቡ ቢረዳም ስራው አድካሚና ንቦች ስለሚናደፉ ለመልመድ ቀላል ባይሆንም ቄስ ጨመታ ከሀገር አልፎ መዳረሻው እስከ ውጭ ሀገር መላክ መቻላቸውን የተነገረው፣ በንብ ምርቶች ላይ ስለምሰራ ወደ ውጭ ልኬም ተጠቅሜያለሁ። አንድ ኪሎ በ800 ብር ነው የሚሸጠው። አሁንም በትእዛዝ 12 ኪሎ አዘጋጅቻለሁ። ማር ለጤና ጥሩ ስለሆነ የታመሙ ሰዎች ለመጠቀም ሲፈልጉ በነፃ ነው የምሰጠው፣ ከእግዚአብሔር ስለማገኝና ምስጋናው የእግዚአብሔር ስለሆነ። ልጆችም አስተምረዋል፣ ቤትም ሰርቶ እስከዚህ ድረስ ደርሰዋል። ከእናንተ አካባቢም ደግሞ ጥቅም የሚመጣውንም ይሄ ሳጥኖቹንም እያገኘ የድሮ ቀፎ አስቸጋሪ ነው። በአሁኑ በአዲሱ ቀፎ እስከዚህ ድረስ ደርሶ ነበረ። እስከ ውጭ ሀገር ድረስ እስከ እንግሊዝ ድረስ እንግሊዝ ዘመድ አለ፣ ወንድሞች አሉ። እስከዛው ድረስ ባረካ ያሉት አማካኝነት ይልክ ነበረ። ለአካባቢውም ጥሩ ምሳሌ፣ ጥሩ አስተማሪ፣ ጥሩ ባህሪ ያለ ጥሩ ሰው ነው። በወረዳው የንብ መንደሮችን የመፍጠር ስራዎች በስፋት መሰራታቸውን የገለጸው የወረዳው ግብርና ጽሕፈት ቤት አንጩቾ ጨውከሬ ቀበሌ ሁለት የንብ መንደር እንደተፈጠሩና ንብ ማነብ በዘመናዊ መንገድ እንዲያነቡ የማድረግ ስራዎች እየተሰሩ መሆኑ ተጠቁሟል። ስራ የጀምሩት እኛም ደግሞ ምርጥ ተመክሮ ከሌላ ቦታ በመውሰድ ደግሞ በአካባቢ እየተሰራ ያለውን በማሳየት ጥቅሙን በማስተማር እንደግሞ በማር ለማር ያለው ጥቅሙ ምን እንደሚሆን ግንዛቤ እየሰጠን ያው ቀጠናም ሌሎች ባለሙያዎች የሚደፋ ሰጠን ያው ግንዛቤ እየሰጠን ለአርሶ አደሮች ከነርሱ ተሞክሮ ሌላ በስፋት ያው እንግዲህ ሰዎች እንዲሰሩ እያስተማረን ቆይተናል። ንብ የሚያነባ ሰው በቀጣይ በዘመናዊ መንገድ ማራን ብቶ ምርት ከፍ ያለውን እንዲያገኝ የማገዝ ስራን ሰራ ቆይተናል። ለዚህ ምንድን ምንድነው የተሰራው ስራ የኬንያ ቶፕ ባርና የጀርመን ሞዴል የሚባሉ ቀፎችን እኛ አቅርበንለታል። አርሶ አርሶአደሩ በራሱ ገንዘብ ገዝቶ በባህላዊ ቀፎ ያሉ ንቦችን ወደዛ የማሸጋገር ስራ ሰርቷል፣ ቅድም እንዳያችሁት። ስለዚህ ከባህላዊ ቀፎ የሚገኝ ምርትና ከዚህ ከዘመናዊ ቀፎ ኬንያ ቶፕ ባርና ከጀርመን ቀፎ የሚገኝ ምርት እኩል አይደለም። እዚህ ጋር ከፍተኛ ምርት ጭማሪ ስለሚያሳይ አርሶ አደሩ ይህን ለምዶ በራሱ ጊዜ ንብ እንድና ማን ነው ቀፎ እንድና ቀርብ ጠይቆ ፍላጎቱን ተቀብለን እኛም ከወላይታ ሶዶ ገጠር ቴክኖሎጂ ጋር በመተባበር ይሄን ግባት እያቀረብን ምርትና ምርታማነት እየጨመረ እንዲሄድ እያገዝን እንገኛለን ማለት ነው። የማር ምርትና ምርታማነትን ከመጨመሩን ባሻገር በወረዳው አስተዳደር በምርት አሰባሰብ ጥራትና በገበያ ትስስር ዙሪያ የተጀመሩ ስራዎች መኖራቸውን የገለጸው፣ ምርቶቻቸውን በአካባቢ ገበያ ነው እስካሁን የሚያቀርቡት። እንዲም በቀጣይነት እስከ አገራዊ ገበያ አቅርቦ ተጠቃሚ እንዲሆኑ የማር የማጣራት ሂደቱን ዘመናዊ አድርጎ ምርታቸውን የተሻለ ገበያ ላይ እንዲሽጡ የማድረግ ስራ አሁን ከነሱ ጋር ከቅርብ ጊዜ ወዲህ ንግግር ጀምረናል። ምርት ፈላጊዎች አካላት ጋር የማገናኘት ስራ ውስጥም ገብተናል። ስለዚህ በቀጣይ ይሄ ግንኙነታችን እየተሳለጠ ሲሄድ ምርቶቻቸው በተሻለ ገበያ ይሸጣል የሚል ትልቅ እምነት አለኝ። የንብ ማነብ ስራ ዘመናዊ ቴክኖሎጂን በመጠቀም ቀላል በመሆኑ ሁሉም አርሶ አደር ወደ ንብ ማነብ ስራ ቢገባ ከምግብነት ባለፈ በኢኮኖሚውም ውጤታማ መሆን እንደሚቻል በመገንዘብ ሊሰማሩ እንደሚገባም ጥሪ ተላልፏል።